ሰበር አስደንጋጭ! አብርሽና ሩታ ዝምታቸውን ሰበሩ። በእኛ ጉዳይ ማንም አያገባው። አባ ገብረ ኪዳን ድርጊቱን አወገዙት። ለነፍሴ ዋጋ እግሬ ነች ዋጋ እግሬ ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም ምን እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ ላይክና ሼር በማድረግ የሚጀምሩት በሉል እግዚአብሔር ስም እንጠይቃለን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየጫናችሁ እንድታበረታቱን በድጋሚ በሉ እግዚአብሔር ስም እንጠይቃለን። ወቅታዊ አዳዲስ አዲስ መረጃ ቅድስት ቤተክርስቲያናችንን በተመለከተ ዛሬም ወደ እናንተ ይዘንላችሁ መተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። ወደ መጀመሪያው ቪዲዮ ልመረቃችሁ አትጡ አገኙ ሰጪ አድርጋችሁ የሶፊት አያሳያችሁ ያሰባችሁ ይሳካ፣ ሰው ይስጣችሁ፣ ስኬትን ይስጣችሁ። ተስፋ አትጡ፣ የተደረገላችሁን መስካሪ ያርጋችሁ። ልመርቃችሁ እስኪያሜን በሉ። የተከፋችሁ ያዘናችሁ፣ እሱ ፈጣሪ አምላክ ደስታን ይስጣችሁ። በጓዳውናችሁ የምታለክሱ ዛሬ ልሙት ወይስ ነገ ልሙት እያላችሁ ያሰባችሁ ያላችሁ፣ እሱ እግዚአብሔር አምላክ ተስፋ ይሁናችሁ፣ ተስፋ ይስጣችሁ። በጓዳ የለመናችሁት በጨለማ እያለቀሳችሁ የለመናችሁትን ነገር በአደባባይ ይስጣችሁ፣ በንጋት ይስጣችሁ። አትጡ አገኙ ጓዳችሁን ገመናችሁን እመቤት የማርያም ሽንፍነት አድርግላችሁ። አሜን በሉ አሜን በሉ አሜን። ሁሌም ቪዲዮቻችንን የምንጀምረው በምርቃት ነውና እማምላክ ወላዲተ አምላክ በህይወታችሁ በኑሯችሁ ሁላ ትቅደምላችሁ የተመረቃችሁስ መረቃቱ ላ ይሳካላችሁ የሰራችሁት ነገር ይባረክላችሁ፣ የነካችሁት ነገሩና ለምለም ይሁንላችሁ ለማለት ፈልጋለሁ። አሚን አሚን አሚን አሚን እያላችሁ ኮመንቱን አጥለቅልቁት። የተዋህዶ ልጆች እንግዲህ ሰበርና አስደሳች ዜና ከዚህ ካማኔት ከሆነችው ከቅድስት ቤተክርስቲያናችን ተሰምቷል። ከበሮ ጽና ጽነን መቋሚያን በተመለከተ ማለት ነው ቪዲዮዎች አሉ። እነዛን ቪዲዮዎች ተመልክተን እንመለስ። አሁን የተገኘ ሰበር ዜና ከበሮ ጽናጽል መቋሚያ እንዲሁም ከአስር በላይ ቅዱሳት መጽሐፍትና ሌሎች ነዋይት ቅዱሳት የኢትዮጵያ አእምሮአዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች መመዝገባቸውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሕዝብ ግንኙነት አሳወቀ። ጠቃሚ መረጃዎችን ለማግኘት ፎሎ ያደርጋል። በአሁኑ ሰዓት ሰበር የሚባል ዜና ተሰብቷል። የኢትዮጵያ አእምሮአዊ ንብረት ባለስልጣን እንደተናገረው ከሆነ ከበሮ ጽናጽል፣ እንዲሁም መቋሚያ በተጨማሪም ከአስር በላይ ቅዱሳት መጻሕፍታትን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የአእምሮአዊ ንብረት ሆኖ ተመዝግበዋል ተብሎ ተናግሯል። ይህም ማለት ከአሁን በኋላ እነ እነዚህ ንብረቶች ኦፊሻሊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረቶች ናቸው። እናም ምን እነዚህ ንብረቶች ካሁን በኋላ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ፍቃድ ውጪ መጠቀም እንግዲህ የህግ ተጠያቂነት ያመጣል ማለት ነው። ይህንን ወሳኝ ነገር ላደረጋችሁ ሁሉ ምስጋና ይገባችኋል። ቪዲዮን እንደተመለከታችሁ ነው። ሰበር ሰበር ሰበር የሚባል መረጃ ነው። ለቅድስት ቤተክርስቲያን የምስራች ነው። እንኳን ደስ ያላችሁ ኦርቶዶክሳን፣ ምክንያቱም መናፍቃን ይህንን እነዚህን ቁሳቁሶች እየወሰዱ ባዳሮሾቻቸው በማይሆን ነገር እየተጠቀሙባቸው ነበር። እንደዚሁም ከበሮውን አይተናል ተመልክተናል። ቁጭ ብለው ከበሮ ላይ ቁጭ ብለው ከበሮውን ሲመቱት ተመልክተናል። መቋሚያውን ባልተገባ ሁኔታ እየተጠቀሙት እንዳለ ተመልክተን ነበር። ግን እግዚአብሔር ይመስገን እግዚአብሔር አይዘገይም ለሁሉም ነገር። ይችን ቅድስት ቤተክርስቲያን አንገቷን ያስደፉ ሰዎች አሁን አንገታቸውን እየደፉ ነው። ባለፈው እንደዚሁ መሬቷ ተወርሶ ነበረ። ወላይታ ሶዶ ሀገረ ስብከት ላይ የሚገኙ ተመልሶላታል። እግዚአብሔር ለሁሉም ነገር ቀን አለው። አንገቷን ያስደፏት ሰዎች አንገታቸውን እየደፉ ነው። እቺን ቅዱስ ቤተክርስቲያን ያስጨነቋት ሰዎች እየተጨነቁ ነው። እችን ቅዱስ ቤተክርስቲያን ትፈርሳለሽ ብለው የተነበዩት የራሳቸው ቸርች እየፈረሰ ይገኛልና እግዚአብሔር አምላክ ይመስገን። ይህ ለቅዱስ ቤተክርስቲያናችን ትልቅ የምስራች ነው። ትልቅ እፎይታን የሚሰጥ ጉዳይ ነውና እግዚአብሔር አምላካችን የተመሰገነው ለማለት እፈልጋለሁ። እንግዲህ ወደ ቀጣይ መረጃ ሳልፍ እንግዲህ ሩታና ብርሽ ዝምታቸውን ሰብረዋል ማለት ነው። እንደዚ ቲክቶክ ላይቭ ላይ ወጥተው ሲከራከሩ ነበር። አንድ ምት መታ። እንግዲህ እኔ ለነሱ ስል ለማስደሰት ይሄን ሁላ ብሬን መስዋዕት አድርጌያለሁ እያለች እንግዲህ እያዋረደቻቸው ትገኛለች። በጣም የሚያሳፍር ነው። በህማማቱ ነው የተጋቡት እነዚህ ሰዎች ላይ አሁንም ተቃውሞ እየተደረገ ነው። እቺን ቅዱስ ቤተክርስቲያን ይቅርታ ማለት አለባቸው እየተባለ ይገኛልና ቪዲዮዎች ያሉ እነሱ ቪዲዮዎች ተመልክተን እንመለስ ጠይቀው ማቴ ኦርቶዶክስ ነው አይደለም? ለምን በዚህ ጾም ሰዓት ለምን እነሱ እንኳን አለ እይ ማቲን ነው የምጠይቀው አንተ ለምን ትናደዳለህ? እንደ እሱ ይመልስ አይደለም መልሽ ያለው ይደጋም ያውን ሰዓት ማጥፋት ማቴ ለኔ አልሰማሁም እኔ እኔ እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረግኩ? አንደኛ ይሄ ማቲ ጠይቀኝ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቀዋለሁ ነው ማቲ ወጭ። አብርሃም ግን አንተን ጥያቄ ልጠይቅ፣ አንዴ እኔ አብርሃም አንተን ጥያቄ ልጠይቅክ፣ እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛ ያለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደመወዜ ከበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልግ ለምን ሙሉ ቡርጅ ከሊፋን አይገዙልህም? አይ ዶንት ኬር ወደሽ ከተደፋሽ ቢረግጦሽ አይፋይ ለአመዳም እያለች ለናንተ ጎጆን በሙያ የምትሰጥ ከግርድ እናት ወጣም ገረድ ነው ስሟ እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ጉሩፕ ሰብስቤ ምናምን እነሱን ሆዳቸው ልሞላ አበዳን አላድርጎም። እኛን አይወኩሉም አረብ አገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። አስር ሰው ነው የተገኘው። ስለሰሙን ነው አስር ሰው የተገኘው። አብርሽ እኛም እኮ ወንድማችን አንተ ሰርግ ላይም እኮ መምጣት ነበረብን አይደል? እንደ እንትኖ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጉም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ቅርታ አርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን በቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ ገስታ ሰው የሶሳር ድላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምን ጥልት ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው አብርሽ ጋር አይሄዱ ወይ? ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ አብርሽ ስለሚመለከተ እውነት አንተ አረብ ሀገር የምትወዳቸው አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ የምንትላላችሁ መሰላችሁ እኛ ስንረዳ እግዚአብሔር አይንም ሙዳ ተያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ፣ ፓስፖርታቸው ተቀምቶ ሆስፒታል የተኙ መድኃኒት መግዣ አሉ። እነሱን ጎብኟቸው። እነ ሩታ እነማን እነማን ተሰባስባችሁ ማቲ ድራይቨሩ ለእኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን፣ የዛን ሰዓት እኛ ከአብርሽ ጋር እንስማማለን ማለሽ አላስ። ይሄ ነው። ሌላው ማቲን ደውዬ ከላብርሽ አንድ ነገር ልንገረው አብርሽ፣ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል፣ ኪሎ በስቶ አንድ ኪሎ እላፊ ሆኖ፣ ለአንድ ኪሎ ሬሶ አንድ ኪሎ እላፊ መጥቷል ተብሎ አስክሬኗ ስድስት ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ፣ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነኛ ምንጮላቸው እንጂ እኛ አብርሽ ያንተም የሩታ መጣመር አስጠልቶን፣ ወንድሞች ሩታን እህታችን ናት፣ አንተም ወንድማችን ነህ። አንተ ነገ ትልቅ ዩቱበር ብትሆን እኮ ኢትዮጵያን የምታስጠራው አይደል አብሪ። ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር የተሽከረከሩ ነው ይሄንን ብር የሚያመጡት አምስት መቶ እቃ ገዝተው አንድ እንጀራ ኪስ እንጀራ አስራ አምስት ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለእነሱ ከማዘን እንጂ ማቲ ያገኝ ወንድማችን ነው። አንተን ብታገኝ ወንድማችን ነገባ ከሌላ አንግል እንዳታየው። ብዙዎች ተጎድተው የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳሪ ጋር ነው የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኝዋቸው፣ የነኛ ከጎናችሁ እቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ቪዲዮውን እንግዲህ እንደተመለከታችሁት ነው። እግዚአብሔር አምላክ ለሁላችንም ልቦና ይስጠን ለማለት እፈልጋለሁ። የሊዲያን ልቦና የከፈተ የነሱንም ልቦና ይክፈተው ለማለት እፈልጋለሁ። እንግዲህ በቀራኒዊ አደባባይ ተንከራቱ ለእኛ ለተዋዶ ልጆች ሲል በዚህ በመስቀል ላይ እንግዲህ የተሰቀለ ኢየሱስ ክርስቶስ እንድረስተው የሱን ማም የሱንም ባረስተው እንግዲህ ዛሬ በደስታ ተጋብተዋል፣ በደስታ ጨፍሯል፣ በደስታ በልቷል። ጾሙ ሳይፈታ የጾም ምግብ በልቷልና በጣም ያሳፍር ተግባር ነው። እቺን ቅዱስ ቤተክርስቲያን አንገትም የሚያስደፋ ድርጊት ነው ያደርጉት እንግዲህ መስቀል አንገታቸው ላይ አርጓል። ግን እነዚህ የሚወክሉ ግለሰቦች አይደሉ። ማምላክ ወላዲታ ማምላክ ምስክርነት፣ በጣም የሚያሳፍር ተግባር ነው። ብዙ ኦርቶዶክስ ያዘኑበት በጣም ማርያምን የምሬ ነው በጣም ያዘኑበት ተግባር ነው እንደነዚህ አይነት ድርጊቶች በመደጋገማቸው ነው የሃይማኖት መከባበር እየጠፋ ያለው ቅዱስ ቤተክርስቲያናችንን እኛ ካላከበርንላት ስራቷን ትውፊቷን ቀኖኗን ዶግሟን እኛ ካላከበርንላት ማንም ሊያከብርላት አይችልም እባካችሁን እቺን አማኔቶንቹን ቅዱስ ቤተክርስቲያንን እንጠብቃት አናስደባት እባካችሁን እባካችሁ የስም ክርስቲያናኑ ክርስትና የሚኖር ህይወት ነው መስቀሉን እኮ እጃችን ላይ ወይም እግራችን ላይ አላረግነው እኮ አንገታችን ላይ አረግነው እስከሞት ድረስ ልንታመንለት ነው እናንተ ግን እስከ ሞት ድረስ ልትታመኑለት አይመስልም። ያደረጋችሁት ለጌጥ ነው። እባካችሁ እንደዛም ከሆነ ደግሞ ማዕተባችሁን አስቀምጣችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። ኦርቶዶክስ ሃይማኖታችን ንጽህት የሆነችው ኢየሱስ ክርስቶስ በደሙ የመሰረታትን ሃይማኖታችንን እባካችሁን አታሰድቧት ለማለት እፈልጋለሁ። በዚህ ሰዓት እኮ ባልና ሚስት እራሱ እኮ የሚደሰቱበት ጊዜ እኮ አይደለም። ባል የሚያለቅስበት ሚስት፣ የምትሰግድበት ጊዜ እኮ የኢየሱስ ክርስቶስ ህመሙ እኮ ነው። በቀራንዮ አደባባይ ላይ እኮ መስቀል እንዴ፣ በመስቀል የተከፈተልን መስዋዕትነት እረስተነዋል እኮ። አረ እባካችሁን እናስተው እናስተውልባካችሁ ለሀገር መጽሐይ ባለበት ሰዓት፣ ለሃይማኖታችን ያለችበት ሁኔታ ታውቃላችሁ። እንደነዚህ አይነት ደስታዎች ፌስቶች አይገቡም ነበር። አንድ ሳምንት መታገዝ አቅቷቸው እንግዲህ በኢየሱስ ክርስቶስ ህማም ላይ እንደተሳለቁ ነው። ይሁዳ በሰላሳ ብር ነው የሸጡት እነሱ ግን ከሰላሳ ብር በታች ነው የሸጡት ብዬ ነው የማስበው። እናንተም ሀሳባ አስተያየታችሁን ኮመንት ላይ ማርያም እንድታስቀምጡልኝ ይፈልጋሉ። በጣም የሚያሳፍር ተግባር ነው። በሚዲያ ላይ ወጥተው ይቅርታ መጠየቅ አለባቸው ብዬ ነው የማስበው። እንደዚሁም ደግሞ እነሱን የምትከተሉ ግለሰቦች እባካችሁ የምትከተሉትን ግለሰብ እወቁ። ለነሱ ጥብቅና የምትቆሙ ሰዎች ሃይማኖቱን ያላከበረ መስቀሉን ያላከበረ ሰው መቼም ሰውን ያከብራል ብለን አናስብ። እባካችሁ እባካችሁ እንደተከባበርን ብንኖር ይሻላል። አባቶቻችን አጥንታቸውን የከሰከሱላት ደማቸውን ያፈሰሱላት ለዚህ ማህተብ ነው የታመኑት። ሊቢያ ላይ የተሰውት ሰማዕታት ለዚህ ማህተብ ብለው ነው ማተባችንን አንበጥስም ብለው እነሱ ያከበሩትን መስቀል እባካችሁን እኛ እናወርድም፣ ትውልዱን አናሰድብ። የታሪክ አዋሳ ጥለንበት መለፍ ለማለት እፈልጋለሁ። ሐሳብ፣ አስተያየታችሁን የተዋዱ ልጆች ይፈልጋሉ። ኮመንት ላይ እየገባችሁ አስቀምጡ። እነዚሁም አባታችን አባ ገብረ ኪዳን ያስቀመጡት ነገር አለ፣ ተመልክተን እንመለስ። ቪዲዮ በዚህ ሳምንት ባልና ሚስት አብረው አይተኙም፣ የጣፈጠ ምግብ አይበላም፣ ብቻ የጨው ቂጣ አይቻልም። ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰጥር መጠጥ ጣፋጭ መጠጥ ባለመጠጣት ምቹ ቦታ ላይ ባለመተኛት ስጋዊ ጨዋታዎችን ቀልዶችን ሁሉ በማስወገድ ዘፈን ጨዋታ ድልቂያ ተድላ ደስታ በህማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል፣ ይላሉ ሶስት መቶ አስራ ስምንቱ ሊቃውንት ፍታ ነገስት ሲናገሩ ድግስ የለም በዚህ ሳምንት ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና፣ እነዚህ ህማማትም ለእኛ ክብሮቻችን ነን። እንግዲህ እንደሰማችሁት ነው። በዚህ ሳምንት ተድላ ደስታ አይቻልም እና ከባልና ሚስት ከሆናችሁ ደግሞ ከሚስታችሁ ጋር አብራችሁ መተኛት አይቻልም። እነዚህ እነዚህ ነገሮች እንግዲህ እያሰብን ጾሙን እንድንጨርስ አደራ። ፊት መቅበዝበዝ መሰደድ ፈለኩኝ ኃጢአት ከኋላዬ እያሳደደችኝ እያሳደደችኝ ወዴት ሄዳለሁ? መሸሸግ ያምለኝ ምረ ቪዲዮን እንግዲህ እንደተመለከታችሁት ነው። ለመምህራችን ቃሎትን ያሰማለን አርቲስቶቹ እንዴት እያለቀሱ እንደሆነ መመልከት አለብን። ሴቶቹ እነዚህ ሲሰግዱ እንደነበር ጊሸን ማርያም ላይ መመልከት ይቻላል። እና እባካችሁን የኢየሱስ ክርስቶስን ሕማም ከልባችን እንታመሙ ለማለት ፈልጋለሁ። በቀራኒ አደባባይ የተከፈለን መሥዋዕትነት ለእኛ ለተዋሕዶ ልጆች ለኦርቶዶክሶች ነው እና ሁላችንም ሊገባን ይገባል እያገናዘብን ይሁን ለማለት ፈልጋለሁ። ወደ ቀጣይ መረጃ ይሰልፍ እንግዲህ እፎይና ለት ሰሞኑን መቀየማቸው ይታወቃልና እነሱም ችግራቸው እንደፈቱ እየተመለከትኩኝ ይገኛሉ። የእነሱም ቪዲዮን እንመልከትና አንድ የመጨረሻ ቪዲዮ አለ፣ እሱን አይተን እንለያያለን። ወደ ቪዲዮ በት ብሎ ይደረደራል። እንዴ! ይቅር ለእግዚአብሔር፣ ይቅር ለእግዚአብሔር። አሃ፣ ይቅር ለእግዚአብሔር የሚለኝ ተቀይሞ ነበር ማለት ነው ሌላ ሰው አሁን ደግሞ የመዞብኝ ነበር ማለት ነው አንተ ሰውዬ ምን ሆነህ ነው እራት ሩዝ ነው እንደ በላ ምን እኛ ግራ ገባ ይቅር ለእግዚአብሔር ይለኛል እኮ ይቅር የምትባባለው ተጣልተን ነዋ እንዴ ይቅርታ ተቀበል ስትለኝ ተቀበል። እኔ ዛሬ ሳልኩት አረዚህ ውስጥ ያለች እሺ፣ ነዚ ካንዱት ሰላም በሉ እፎይ። እኮ አላገኛቸውም ከሆነ ጊዜ መመለስ በኋላ ዮባን ፈለገን አላገኛቸው ዲያቆንንም አላገኝ ይሁ እንደ ተመለከታችሁ ነው። ሁለቱም ወንድሞቻችን እንግዲህ ይቅርታ ተባብሏል ማለት ነው። በሁለቱም የተፈጠረ ችግር ነበር። ነገሩን ጠምዘዘው እንግዲህ ሌላ ግለሰቦች ወደ ሃይማኖት፣ ወደ ዘር እየወሰዱት ነበረ ማለት ነው። እግዚአብሔር አምላክ የተመሰገነው ሁለቱም ችግራቸውን ፈትተዋል ማለት ነው። ዛሬ እንግዲህ ሐሙስ ላይ ነው የምንገኘው። በጣም ትልቅ ቀን ነው። ጸሎተ ሐሙስ ነው። ስለ እሱ አብዛኞቻችንን ብዙ የምናውቀው ነገር የለምና እሱም ቪዲዮ አጣሪያለሽ ቪዲዮ ያለ የተዘጋጀች እነሱም ቪዲዮ ተመልክተን እንመለስ። አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ የቀን ጌታችን ኢየሱስ ክርስቶስ በፍጹም ትህትና የደቀ መዛሙርቱን እግር ያጠበበትና ከነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት እለት ነው ጸሎተ ሐሙስ። በኪሩቤል ትካሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ ዕራት ለመብላት አብሯቸው ተቀመጠ እያለች ቤተክርስቲያን ትዘምራለች። ቪዲዮውን እንደተመለከታች ነው ቃሎትን ያሰማል። ወቅታይና አዳዲስ መረጃዎችን ወደ እናንተ አደረስን። በቀጣይ ወቅታይና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩልን። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደልሉታን እየጫናችሁ አበረታቱን። በቀጣይ ቪዲዮ እስክንገናኝ ድረስ ግን ሰላም ቆዩ።